ጤና ይስጥልን የከበረ ሰላምታችን በመሎ አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሊድረስ ብለናል ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች ልናደርሳችሁ ተገኘን እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ ሼር ማድረግ ዛሬም እንዳይረሳ እሁዳችሁ እንዴት አለፈ የት ነበራችሁ በሳንቲያጎ ቤርናቢዮ ሪያል ማድሪድ ከባርሴሎና ሳምንቱ ትልቅ ጨዋታ ነበረ። ትልቁ ጨዋታ አዝናይ ነበረ። ትልቅ ጨዋታም ነበረ። በእርግጥ በመላው ዓለም ሲጠበቅ ነበረ። ጨዋታውን በተመለከተ የእናንተን ምልከታ አድርሱን። እኛ በጨዋታው ዙሪያ ሰፋ ያለ ጥንቅር ይዘናል። ከዚያ ውጭ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግም እጅግ በጣም ትልቅ ጨዋታዎች ነበሩ። በአስቶን ቪላና በሲቲ መካከል የነበረው ጨዋታ ብዙ ድራማዎች ነበሩት። የቪላ ፓርኩን ጨዋታ እናነሳለን። የእናንተን ምልከታ አጋሩን። አርሰናል በፓላስ ይፈተናል ተብሎ ነበር። በእርግጥ ፈተናው ባይቀርም ግን አርሰናል ድል አድርጎ መሪነቱን በአራት ነጥብ ልዩነት አስፍቶታል። አርሰናል የፕሪሚየር ሊግ መሪነቱን ያጠናከረበትንስ ጨዋታ እንዴት አገኛችሁት? ኤሚሬትስ ላይ የነበራችሁ ምልከታችሁን አጋሩን። በአውሮፓም ዙሪያ በርከት ያሉ ጨዋታዎች ተደርገዋል። ውጤት እጃችን ላይ የደረሱትን የምናጋራችሆናል። በተወዳጁ የእንግሊዝ ፕሪሜር ሊግ የመረጃ ሰዓታችን ውድ ቤተሰቦቻችን፣ ትልቆቹን ክለቦች የተመለከተም ወቅታዊ ጥንቅሮችን እናነሳለን። ከዛሬ ጨዋታ ከነበረባቸው ማንቸስተር ሲቲ አንስተን በቡድን ዜና ተጨማሪ ጥንቅር እናነሳለን። የአርሰናልን ድል ተከትሎ ምን እየተባለ ነው? ከጉዳት ጋርም በተያዘ አዳዲስ ዜናዎች ወጥተዋል፣ ታደምጡታላችሁ። ሊቨርፑል ቤት ሳላን የተመለከተ ለየት ያለ ጥንቅር እናነሳለን። ሊቨርፑል ቀጣይ ጨዋታው ወደ አንፊልድ ነው። ስሎት ለሽንፈት ምክንያት ካረጉት ነገር አንዱ ከአንፊልድ ውጭ መጫወትን ነበረ። የሊቨርፑል የቡድን ዜና ተይሷል። ማንቸስተር ዩናይትድን በተመለከተ ሩበን አሞሪም የሚሉን ነገር አለም ኳስ አይተወው። እሱ ይተው የተባለው ካዝሚሮ አሁን የዩናይትድ ቁልፍ ሰው ሆኗል። ማርከስ ራሽፎርድ ያደረገው ነገር አነጋጋሪ ነው። ከዩናይትድ ጋር በተያዘ ሩበን አሞሪ በማንቸስተር ዩናይትድ በኩል ያነሱትን ነጥብ ጨምሮ የቡድን ዜና እናነሳለን። ከቼልሲ ጋር በተያዘ ሁለቱ ቁልፍ ተጫዋቾችን የተመለከተ መረጃ ይዘናል። ፖል ሜርሰን የሚለን ነገር አለ ስለ ቼልሲ። የቼልሲም ደጋፊዎች አብራችሁን ቆዩ። ላይክ ሰብስክራይብ፣ ሼር አድርጉን። የት ነበራችሁ? ሳንቲያጎ ቤርናቦ ወይንስ ኤምሬትስ ወይንስ ቪላ ፓርክ? ሐሳባችሁን አጋሩን ስፖርታዊ ጥንቅራችን ተጀመረ ኤል ክላሲኮ በትልቁ ሲጠበቅ የነበረ የደርቢ ጨዋታ ውስጥ በግዙፍነቱ የሚጠቀስ ጨዋታ ነው ጨዋታው ሳንቲያጎ ቤርናቢዮ ላይ ነበር የተደረገው ሪያል ማድሪድ ሁለት ለአንድ በሆነ ውጤት ድል አድርጓል ሪያል ማድሪድ ከባርሴሎና ጋር ያደረገውን የኤል ክላሲኮ ጨዋታ ሁለት ለአንድ አሸንፏል የሎስ ብላንኮቹን የማሸነፊያ ግቦች ኪሊያን ምባፔና ጁድ ቤሊንግሃም ከመረብ ሲያሳርፉ ከረፍት በፊት ለባርሴሎና ፌርሚን ሎፔዝ ግብ አስቆጥሮ ነበርም። ሦስቱም ግብ የተቆጠረው ከረፍት በፊት ነው። ከረፍቶ በኋላ ግብ አልባ ነበረም። ፈረንሳዊ የፊት ተጫዋች ኬሊያን ኤምባፔ በውድድር ዘመኑ 11ኛ የላሊጋ ግቡን አስቆጠረ። በጨዋታው የባርሴሎና የመሃል ሜዳ ተጫዋች ፔድሪ ቀይ ካርድ ተመልክቷል። ሪያል ማድሪድ 27 ነጥብ፣ ባርሴሎና 22 ነጥብ ሆነው የነጥብ ልዩነቱ አምስት ደረሰ ማለት ነው። ቀጣይ ሪያል ማድሪድ ከቫሌንሺያ እንዲሁም ባርሴሎና ከኤልቼ ቀጣይ ይጫወታሉ። በጨዋታው ዙሪያ ግን ምናልባት የኬሊያን ምባፔ ለአይን የምትማርክ ምናልባትም የላሊጋ ምርጥ ግብ የምትባል በቫር ተሻረች። የባርሴሎና ሃይላይን በጣም ከባድ ነበረ። ከዛ ውጭ ፍጹም ቅጣት መቱ። የላሚን ያማል ቬኔሽስ ጁኒየር ላይ የሰራበት ምናልባት ያሰጣል አያሰጥ የሚለውን የእናንተን የግል መልከታ በሀሳብ መስጫ ሳጥናችን ላይ ያድርሱን። በቫር ከታገዘ በኋላ በዳኛው በኩል እንዲሻር እንደተደረገ ይታወቃል። ጁድ ቤልንግሃም ኤል ክላሲኮ ጨዋታ ጎልና ሲስት ያደረገ በእድሜ ትንሹ የሪያል ማድሪድ ተጫዋች መሆን ችሏል 22 ዓመት ከ119 ቀን ላይ ማለት ነው ለኬሊያን ምባፔ አሲስት ያደረገበት መንገድ የተጫዋቹን ድንቅ ብቃት በደንብ የሚያሳይ ነበር ወደ ቤተሰቦቻችን እጅግ በጣም አስደናቂ አሲስት ነበር ያደረገለት ከዛ በኋላ ደግሞ እሱ ራሱ አስቆጥሯል ሪያል ማድሪድ በጨዋታው ላይ እንዳጠቃላይ 23 ሙከራ ሲያደርግ 3.6 ግብ የማስቆጠር ነጻሬ ነበረው ሁለት አግኝቷል አራት ትልቅ እድሎች ነበሩም በቦክስ ውስጥ 17 ሙከራ 12 ማዕዘን ምቶችን ባርሳ አግኝቷል ሪያል ማድሪድ አግኝቷል ባርሳ አራት ብቻ ነው ሰላሳ አራት ጊዜ የባርሴሎና ፔናልቲ ቦክስ ውስጥ ኳስ ቅብብል ነበር። ዘጠኝ ጊዜ ሼዝኒ ኳስ አድኖባቸዋል። ሪያል ማድሪድ ሙሉ ብልጫ ወስዶ ሁለት ለአንድ በሆነ ውጤት ጨዋታውን ድል ያደረገ ነበር። ኤል ክላሲኮ ላይ በማለዳው መረጃችን ሰፋ ያለ ጥንቅር እናመጣለን። ግን የእናንተን ሀሳብ አስተትን በዚሁ አጋሩን። በስፔን ላሊጋ ከነበሩ ጨዋቶች ውስጥ አንደኛው ማሎርካ ከሌቫንት ያደረጉት ጨዋታ ነበር። ጨዋታው አንድ ለአንድ በሆናቸው ውጤት ተጠነቋል። ለባለሜዳው ማሎርካ ማፎ ሰባ ዘጠነኛው ደቂቃ ላቸነት ግብ ሲያስቆጥር እንግዳው ቡድን ሌቫንቴ በኢዮንግ ሁለተኛ ደቂቃ ግብ ሲመራ ነበረ። ግን ጨዋታው አንድ ለአንድ በሆናቸው ውጤት ተጠናቋል። በስፔን ላሊጋም እጃችን ላይ ከደረሱ ውጤቶች አንደኛው ነበር። በማለዳው የመረጃ ሰዓታችን የስፔን ላሊጋን የተመለከተ ሙሉ የጨዋታ ውጤቶችንና የደረጃ ሰንጠረዡ እንደዚሁ አካተን የምናመጣ ይሆናል። በጣሊያን ሴሬ ከነበሩ ጨዋታዎች ውስጥ ሳሱሎ ከሮማ ያደረጉት ጨዋታ ነበረ። ሮማ ከሜዳ ውጪ በፓውሎ ዲባላ አስራ ስድስተኛ ደቂቃ ግብ አንድ ለምንም በሆነ ውጤት ድል ማድረግ የቻለበት ነው። ሄላስ ቬሮና ከካግላሪ ጨዋታ ነበራቸው። ይህ ጨዋታ ደግሞ አራት ግብ ተቆጠረበት ጨዋታ ሁለት ለሁለት በሆናቸው ውጤት ነው የተጠናቀቀውም በሄላስ ቬሮና በኩል ጋሊ ርዲን 23ተኛው ደቂቃ ላይ፣ ኦርባን 59ኛው ደቂቃ ላይ፣ በካግላሪ በኩል ሁለቱን ያቻነት ግቦች ኢርዱስ 77ተኛው ደቂቃ ላይ፣ እንደዚሁም ፋሊስ 92ተኛው ደቂቃ ላይ አስቆጥሮ ጨዋታው ሁለት ለሁለት በሆናቸው ውጤት መጠናቀቅ ችሏል። ሶስት ግቦች የተመለከትንበት የቶሪኒዮ እና የጄኖዋ ጨዋታ ነበረ። ቶሪኒዮ ጄኖዋን ሁለት ለአንድ በሆነ ውጤት ድል አድርጓል። ሳቢል በራሱ መረብ ላይ 63ኛው ደቂቃ እና ማርፒን ዘጠናኛው ደቂቃ ላይ ሁለቱን የቶሪኖ ግቦች ሲያስቆጥሩ በጄኗ በኩል ከሽንፈት ያልታደገች ግን ጨዋታው ላይ ቀዳሚ ያደረጋቸዋን ግብ ሶስቢ ሰባተኛው ደቂቃ ላይ አስቆጥሮ ነበር፣ ግን ቡድኑን ከሽንፈት አልታደገም። የጣሊያን ሴሬ ቀሪ ጨዋቶችና የደረጃ ሰንጠረዥን በሰኞ የማለዳ ስፖርት ጥንቅር ይካተታል። የጀርመን ቡንደስ ሊጋ አንድ ጨዋታ ውጤት እጃችን ላይ ደርሷል። ባየርን ሊቨርፑሰን ከፍራይቡርግ ያገናኘ ጨዋታ ነበረ። ጨዋታው በባየርን ሊቨርፑሰን ሁለት ለባዶ ድል አድራጊነት ተጠናቋል። ፓውኩ ሀያ ሁለተኛው ደቂቃና ታፕሶባ ሃምሳ ሁለተኛው ደቂቃ ላይ ሁለቱን የባየር ሊቨርፑሰን ግቦች ሲያስቆጥሩ በፍራይቡርግ በኩል ሊንሃርት በሁለተኛ ቢጫ ካርድ ሰባ አራተኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። የጀርመን ቡንደስ ሊጋ አንድ ቀሪ መርሃ ግብርና የሳምንቱን የደረጃ ሰንጠረዥ በቀጣይ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን አካተንም እናመጣ ይሆናል። ሊል ከሜትዝ ያገናኘ ጨዋታ ነበርም። ግማሽ ደርዘን ግብ ሊል አስቆጥሮ ያለ ሜትዝ ላይ ለሊል 6 ለ1 ሲያሸንፉ የማሸነፊያ ግቦችን ኢግማን 24ኛው ደቂቃ ላይ ፍሌክስ ኮሪያ 34ኛውና 53ኛው ደቂቃ ላይ ፓሩድ 64ተኛው ደቂቃ ላይ አንድሬ 82ተኛው ደቂቃና ሃልድሰን 93ተኛው ደቂቃ ላይ ስድስቱን ግቦች ለሌል አስቆጥረዋል። ለሜትስ ከሽንፈት ያልታደገች ብቸኛ ግብ ኢቡሳን 95ኛው ደቂቃ ላይ ማስቆጠር ችሏል። የፍራንስ ሊጋ እጃችን ላይ የደረሰው ነው። ቀሪውን በማለዳው መረጃ እናካተተዋለን። እዛው ፈረንሳይ ቆይተን የፈረንሳዩ ክለብ ፓሪሰን ጀርሜን ለሞሮካዊ ፊት የመስመር ተከላካይ አሽራፍ ሐኪሚ ረፍት ሰጥተዋል። ፒኤስጂ ብሪስተን 3 ለባዶ ሲያሸንፍ በአስር ደቂቃ ልዩነት ሁለት ግቦችን አስቆጥሮ ነበረ። አሽራፍ ሐኪሚ በቀጣይ ቀናት ረፍት እንደተሰጠውና ሐሙስ እንደሚመለስ ይፋ ተደርጓል። የለም ተከትሎ ሐኪሚ ፒኤስጂ ከሜዳ ውጪ ሮብ ከሎሪየንት ጋር በሚያደርገው ጨዋታ ላይ አይሰለፍም በእረፍት ምክንያት። አሽራፍ ሐኪሚን በዚህ ሳምንት በ10 ደቂቃ 29ኛው እና 39ኛው ደቂቃ ለሁለት ግብ አስቆጥሮ ነበር። አጥቂ መሆን የሚችል አይነት፣ በተለይም ደግሞ ይሄ ዘመናዊ ተከላካዮች ኳሊቲ ያሟላ ነው። አሽራፍ ሐኪሚ በእግር ኳስ ይወቱ 59 ግብ 82 አሲስት፣ 17 ዋንጮችን ያሳካም፣ በጣም አስደናቂ የመስመር ተከላካይ ነው። ምናልባት ፓሪሰን ጀርሜን ካነሳን፣ ፔሲጂ በማንቸስተር ዩናይትድ ተይዞ የነበረውን በአውሮፓ ሻምፒዮንስ ሊግ በአንድ ካላንደር ብዙ ግቦች ማስቆጠር 39 ደርሷል። 2025 ላይ ኤም ሪካርዱን ከዩናይትድ በአንድ ግብ ወስዷል። ቀሪ ጨዋቶች ስለሚኖሩ ከዚህ የሚያሻሽሉታል ተብሎ ይጠበቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን ከዚህ በማስቀጠል ደግሞ ተወዳጁ የእንግሊዝ ፕሪሜር ሊግ ጋር ያገኘናቸው ተጨማሪ ስፖርታዊ ጥንቅሮችን እናጋራችሁ። ከፕሪሜር ሊግ የመረጃ ሰዓታችን ጋር መልካም ቆይታም። እሁዳችሁ ግን እንዴት አለፈ? ከሳንቲያጎ ቤርናቦ ኤምሬትስ ቪላ ፓርክ መልካታችሁን አጋሩን። ወደ ፕሪሚየር ሊግ መረጃችን ተሸጋገርን። ሺያን ዳይክ የፕሪሚየር ሊግ ጨዋታቸውን ከኖቲንግሃም ፎረስት ጋር አደርገው ነበረ፣ ግን ድል አልቀናቸውም። አዲሱ አሰልጣኝ በኖቲንግሃም ፎረስት የፕሪሚየር ሊግ ጨዋታቸውን ተሸንፏል። በርነመውዝን ነበር ቪታሊቴ ላይ ኖቲንግሃም የገጠመው በርነመውዝ ባለሜዳ ሁለት ለባዶ አሸንፏል። ትራቭነር 25ኛው ደቂቃና ኩልፍ አርባኛው ደቂቃ ላይ ሁለቱን የበርንማውዝ የማሸነፊያ ግቦች ያስቆጥሯል። በነገራችን ለውድ ቤተሰቦቻችን የማርከስ ትራቨነር ግብ የተቆጠረችው በቀጥታ ከማዕዘን ምት ነው፣ 23ኛው ደቂቃ አካባቢ ላይ የተቆጠረችው ግብ ማለት ነው። በቀጥታ ከማዕዘን ምት ነው። የጨዋታው ለየት ያለች ግብ ነበረች። ወልቭስ ከበርንሌ ጋር ጨዋታ አድርገው ነበረ። ጨዋታ የተካሄደው በወልቭስ ሞሊኒክስ ሜዳ ነበር፣ ግን ድል ያደረገው በርንሌ ነው። በእርግጥ 95ኛው ደቂቃ ላይ ነው ግብ የተቆጠረው። ከረፍት በፊት አራት ግብ ተቆጥሮበታል። የጨዋታ በርንሌም በዚያነ ፍሊሚንግ እና በዚያን ፍሊንግ 14ኛው እና 30ኛው ደቂቃ ላይ ሁለት ገቦች ጨዋታውን መምራት ጀመረ ሁለት ለባዶ ከዛ ወልቭስን ጀምስ ትራንደ ላርሰር በፍጹም ቅጣት ምታር በሁለተኛው ደቂቃ ላይ እንደዚሁም ሜንቲሽ 49ኛው ደቂቃ ላይ አልቢትሩ በጨመሩ ጭማሪ ደቃ ከረፍት በፊት አስቆጥሮ ረፍት ሁለት ለሁለት ተተለያዩ ከረፍት በኋላ ለበርንሌ ፎስተር ዘጠና አምስተኛው ደቂቃ ላይ ከሃኒባል ያገኛትን ኳስ አስቆጥሮ እንግዳው ቡድን በርንሌ ከጨዋታው ሙሉ ሶስት ነጥቦችን ይዞ መውጣት ችሏል። ሌላኛው መርሃ ግብር ሲቲን ከአስቶን ቪላ ቪላ ፓርክ ላይ አገናኛ መርሃ ግብር ነበረ። አስቶን ቪላ አራተኛ ተከታታይ የሊግ ድሉን ሲያስመዘግብ፣ ማይሰር ሲቲ በፕሪሚየር ሊግ የዋንጫ ውድድር ላይ በጣም ወሳኙን ነጥብ አጥቶታል። በጨዋታው አስቶን ቪላም በማቲካሽ 19ኛ ደቂቃ ግብ አስቆጠሯት ግብ አንድ ለባዶ በሆነ ጤት ሲቲን አሸንፏል። እጅግ ውብ እና ማራኪ ግብነት የተቆጠረችው የሲቲው ግብ ጠባቂ ጃሊጅ ዶናሩማ ከቦታው እንኳን ለመንቀሳቀስ ያልተመቸች አይነት ምትነበረች ከፍጹም ቅጣት ምት ውጪ ነው። አክሮሮ በግራ ግሩ የመታት ኳስ እጅግ በጣም ውብ ኳስ ነበረች የተቆጠረችው። ሲቲ በዛው ጨዋታውን አንድ ለባዶ በሆነ ውጤት ተሸነፈ። ለሲቲ ምናልባትም ከአርሰናል ጋር ብቻ ሳይሆን በአጠቃላይ በዋንጫ ፉክክሩ ላይ በሚያደርገው ሂደት ላይ በጣም ወሳኝ የተባለውን ነጥብ ጥሏል። ሲቲ ከዘጠኝ ተከታታይ ጨዋታ በኋላ ሽንፈት ገጥሞታል ማለት ነው። በማንቸስተር ሲቲ በኩል ጨዋታው እንዴት አገኛችሁት? መልእክታችሁን አድርሱን። በዚህ ሳምንት ኤርሊንግ ብሮት ሃላንድ ይጠበቅ ነበር ተከታታይ ጨዋታ ላይ ግብ የማስቆጠር ሂደት ግን አብቀቱ አለ ወደ ቤተሰቦቻችን። የሃላንድ ተከታታይ ጨዋታ ግብ የማስቆጠር ሂደት ሲቲ ላይ ተገጥቷል። ትናንትና ሃሪኬን አብቅቶለታል። በእርግጥ ዛሬ ኬሊያን መባፔ ገባ አስቆጥሮ በተከታታይ ጨዋታ ገባ አስቆጣሪነቱ ቀጥሏል። ስለዚህ ሀላንድ በፕሪሚየር ሊጉ የጄሚ ቫርዲን ሪከርድ በዚህኛው ዙር እንደማይሰብረው ተረጋግጧል። ምናልባት ቀጣይ አንድ ብሎ ከጀመረበት ጊዜ ጀምሮ እንቆጥርለታለን። ብራይተን፣ ፊንላንድ፣ ሞልዶቫ፣ ማን ዩናይትድ፣ ናፖሊ፣ አርሰናል፣ በርሌ፣ ሞናኮ፣ ብሬንትፎርድ፣ ኢስራኤል፣ ኤቨርተን፣ ቪላሪያል ሁሉም ላይ ግብ አስቆጠርና አስቶን ቪላ ሲደርስ ግን አሎንን ለብሎታል በጨዋታው ላይ። በእርግጥ ሲቲም እንዳጠቃላይ ግብ አላስቆጠርም፣ በአንድ ለባዶ በሆነ ጤ ስለተሸነፈ የሃላንድም ግብ የማስቆጠር ሂደት በዛሬው ዕለት ተገቷል። የማንችስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በዚህ የውድድር ዘመን አርሰናል መሰናክል ይገጥመዋል ብዬ አልጠብቅም ሲሉ ተደምጠዋል። ፔፕ ጋርዲዮላ በንግግራቸውም አርሰናል በዚህ የውድድር ዘመን ብዙ ነጥብ ያጣል፣ ይሰናከላል የሚል ስሜት የለኝም ሲሉ ተደምጠዋል። በአርሰናል በኩል እንግዲህ የዋንጫ ባለቤት ለመሆን ዘንድሮ የሚያግዳቸው ነገር አለ ብዬ አላስብም ያሉት ፔፕ ጋርዲዮላ አርሰናልን ለዋንጫ አጭተውታል። ምናልባት የሊጉ ዘጠነኛ ሳምንት ላይ ነን። በርካታ ሀሳቦች እየተንሸራሸሩ ነው በሊጉ ዋንጫ አሸናፊ ላይ። በእርግጥ ፕሪሚየር ሊጉ ሲጀምር ሁሉ ነገር ለሊቨርፑል የተሰጠ ነበረ። አሁን ሊቨርፑል ከበድ ያለ ቀውስ ውስጥ ነው የሚገኘው። ጋርዲዮላ ግን የለም ሊቨርፑል ይመለሳል እያሉ ነው። አሁን ደግሞ አርሰናል ችግር ይገጥሟል በዚህ ዓመት ብዬ አልጠብቅም፣ የዋንጫ ባለቤት ይሆናል እያሉ ነው። ምናልባት አርሰናል ላይ ጫና ለመፍጠር ጋርዲዮላ ወይንስ እውነት የታያቸው ነገር አለ በአርሰናል በኩል ምልከታችሁን አድርሱን። አርሰናል ብዙ ይፈተንበታል በተባለው ጨዋታ ክሪስታል ፓላስን በለንደን ደርቢ ጨዋታ አንድ ለባዶ በሆነ ጤት ድል አድርጓል። ግብ አስቆጣሪው አይጨፍር ነገር የቀድሞ ክለቡ ሆኖበታል ኢብሪቼ ኢዜ ነው። 39ኛው ደቂቃ ላይም እጅግ ውብና ማራኪ ግብ ነው ያስቆጠረው። እቺ ኳስም ስትነሳ፣ ውድ ቤተሰቦቻችን፣ ከቆመ ኳስ ነው መነሻዋ። የዴክላን ራይስ ኳስ ወደ ሳጥኑ ተሻገረች። ተጨራርፋ የመጣችዋን ኳስ አየር ላይ ነው እግሮቹን ሁለቱን አንስቶም እንግዲህ በአስደናቂ ሁኔታ ያስቆጠራት አርሰናል በዚቹ ግብ አንድ ለባዶ ድል አድርጓል። በኢዜ በኩል ግን ለቀድሞ ክለቡ ክብር ሲል አልጨፈረም። አርሰናል በፕሪሚየር ሊጉ አሁን በአራት ነጥብ ልዩነት ፕሪምየር ሊጉን መምራት ጀምሯል። ሊቨርፑል፣ ማን ሲቲ፣ ማን ዩናይትድ፣ ክሪስታል ፓላስ፣ ኒካስል የመሳሰሉ የፕሪምየር ሊጉ ቢግ ሲክስና አስቸጋሪ ክለቦችን ገጥሞ ነው በአራት ነጥብ ልዩነት ፕሪምየር ሊጉን የሚመራው። በዛ ላይ የሚከተለው በርን መውዝ ነው። ውድ ቤተሰቦቻችን፣ ሲቲ የለ ዩናይትድ፣ ሊቨርፑል የለ ቼልሲ የለ በቢግ ሲክስ ክለብ ደረጃ የሚያሰጋው ክለብ የለም ማለት ነው። በርነማውዝ ነው እየተከተለው ያለው አርሰናልን። ቀጥሎ ሰንደርላንድ ነው እየተከተለ ያለው በጣም አስገራሚ ነው። ለማንኛውም በአርሰናል በኩል በአራት ነጥብ ልዩነት ፕሪሚየር ሊጉን መምራት ቀጥለዋል። የቆሙ ኳሶች ለአርሰናል አሁንም የግብ ምንጭ መሆናቸውን ቀጥለዋል። በፕሪሚየር ሊግ አርሰናል 11ኛ ግቡ ላይ ደርሷል በቆመ ኳስ አስቶንቪላም፣ ኒካስል፣ እንዲሁም ኤቨርተን፣ ሊድስ፣ ፉልሃም ዌስትሃም፣ ወልቭስ፣ ኖቲንግሃም ፎረስት በፕሪሚየር ሊጉ ከባለፈው ዓመት ጀምሮ ያስቆጠሯቸው ሁሉም የቆሙ ኳሶች ቢደመሩ ከአርሰናል የቆመ ኳስ ጋር ሊነጻጸሩ አልቻሉም። በዚኛው ዓመት ብቻ የአርሰናል በጣም የተለየ ነው። የዘንድሮ የውድድር ዓመት በሁሉም መድረክ 11ኛ ግባቸውን አግኝተዋል በቆመ ኳስ። ቀጥታ ባይቆጠርም ኳሱ ቢያንስ ዲፍሌክት ሆኖ ሲመለስ ያስቆጥሩታል። ልክ እንደዚህ ኤብሪቼ አይነት ግብና የአርሰናል የቆመ ኳስ አጠቃቀም ነገር ለተጋጣሚ ቡድን አሁንም ስጋት መሆኑ ቀጥሏል። የተመለከተው ያንን ነበር። አርሰናል በዚህ ዓመት በሁሉም የውድድር መድረኮች 13 ጨዋታን አረጋ 11 ድል አንዳቻ እንደተሸነፈ በፕሪሚየር ሊጉ 22 ነጥብ ሰብስቦ መሪ ነው። 10 ክሊንሺት፣ 26 አስቆጥሮ ሶስት ግብቻ የተቆጠረበት ቡድን ሆኗል። አርሰናሎች በዚህ የውድድር ዓመት ለዋንጫ ስጋት እንደሚሆንባቸው የተገመተው ሊቨርፑል ተዳክሟል ያለው ጄሚ ካራገር አሁን በዚህ ሰዓት ላይ ለአርሰናል እኔ ስጋት ይሆናል ብዬ የማስበው ነገር የለም። ምናልባት ሲቲም ቢሆን ለአርሰናል ስጋት የሚሆነው ሃላንድ ግብ እስካስቆጠረና ሲቲ እስካሸነፈ ድረስ ነው። ሃላንድ ግብ ካላስቆጠረ ሲቲ ይሸነፋል። ስለዚህ ለአርሰናል ቀንደኛ ተፎካካሪ ብዬ የማስበው ሃላንድ ለሲቲ የሚያስቆጥራቸው ግብ ነው። ከዛ ውጭ ግን አርሰናል ያለ ተቀናቃኝ ፕሪሚየር ሊጉን ዋንጫ ያነሳል እያለ ይገኛል። አራቱንም ዋንጫዎች ማሸነፍ ፈልጋለን ያለው ደግሞ ጋብርኤል ማርቲኔሊ ነው። የመድፈኞቹ የፊት ወሰር ተጫዋች ጋብርኤል ማርቲኔሊ አርሰናል በዚህ ዓመት ስኬታማ ይሆናል ብሎ እንደሚያምን ገልጿል። በዘንድሮ ውድድር ዓመት ምርጥ ነገሮችን እናሳካለን የሚል እምነት አለኝ የሚለው ማርቲኔሊ የምንጫወተው ለአርሰናል ነው፣ ዋንጫውን ማሸነፍ ፈልጋለን ፕሪሚየር ሊግ ፣ ሻምፒዮንስ ሊግ ፣ ኤፍ ኤ ካፕ የሚሆን ካራባኦ ካፕ፣ የምንጮትባቸውን ጮቶች ሁሉም በሁሉም መድረክ ላይ ዋንጫ ማንሳት እንሻለን ሲል ተደምጧል። የአርሰናሉ ተጫዋች ጋብርኤል ማርቲኔሊ። ምናልባት በአርሰናል በኩል እናነሳው የምንችለው ካላፊዮሪ፣ ሳሊባ፣ ራይስ ሁሉም የተቀየሩት ጉዳት አጋጥሟቸው ነው ብሏል ማይክል አርቴታ። ስለዚህ በአርሰናል በኩል ተጨማሪ ሕክምና ምርመሮች ያስፈልጋሉ። ውድ ቤተሰቦቻችን ነኚህ ተጫዋቾች ለቀጣይ ጨዋታ ላይ ይደርሳሉ አይደርስም በሚለው ጉዳይ ላይ ነው መጠነኛ ጉዳት ነው የሚል ነው እንግዲህ ማይክል አርቴታ መግለጫ የሰጡት። ከዛ ውጭ ደግሞ እሳቸው ከቆመ ኳስ ብቻ እያገባን ነው በሚለው ጉዳይ ላይ እንግዲህ ቡድን በየትኛውም አጋጣሚ ኳስን አግኝቶ መረብ ላይ ማሳረፍ አለበት ብለዋል። በጨዋታ የሚፈለገው ነገር የተገኙትን የግብ አጋጣሚዎች መጠቀም ነው። ሰው እኛም ያገኘናቸውን የግብ አጋጣሚዎች ተጠቅመናል። ከክፍት ጨዋታ ግን አርሰናል ምናልባት ደጋፊዎች ያስተዋላችሁት ነገር የለም፣ አርሰናል ከክፍት ጨዋታ እንደ ወትሮ ግብ እያስቆጠረ አይደለም። ሞር የቆመ ኳስ ላይ ጥገኝ የሆነ አይመስላችሁም ወይ? ማይክል አርቴታ ግን የለም ከተገኙ አጋጣሚ ሁሉ ግባ ግብቶ ጨዋታን ማሸነፍ ያስፈልጋል እያሉ ነው። በሊጉ ሰባት መቶኛ ጨዋታውን ነው ያሸነፈው አርሰናል እጅግ በጣም አስደናቂ ጊዜ ላይ ይገኛል። በፕሪሜር ሊጉ እንዳልኳችሁ በአራት ነጥብ ልዩነት መምራት ጀምሯል። ለየት ያለ መረጃ እናንሳ። ያርሰናልን የመድፈኞች ተጫዋቾች የመተንፈሻ ችግር በሚያጋጥም ወቅት ፈጣን እርዳታ ለመስጠት የሚያስችል ስልጠና ወስደው ነበረ። ሰሞኑን ተጫዋቹ የወሰዱት የሲፒአር ወይም ካርዲዮፑሉምነሪ ረሰስኩቴሽን ትምህርት የልብና የመሰል የመተንፈሻ ችግር ሲያጋጥም የሰውን ሕይወት መታደግ የሚያስችል መሆኑ ተረጋግጧል። በተጨማሪም አርሰናሎች የክለቡ ደጋፊዎች ብዙ ጊዜ የማይወስደውን ስልጠና እንዲወስዱ ጥሪ አቅርቧል የተባለው የክለቡ ሕክምና ኃላፊ የሲፒአር ትምህርት ትንሽ ጊዜ የሚወስድ ነው፣ ነገር ግን የሰውን ሕይወት ሊታደግ ስለሚችል የአርሰናል ተጫዋቾች እየሰለጠኑ ነው ብለዋል። የአርሰናል ተጫዋቾች የሰለጠኑት ስልጠናም ቀጥታ ከህክምና ጋር የሚገናኝ ነገር ነው። እናም የሲፒአር ወይም ካርዲዮ ፕሪሊሚናሪ ረሰስኩቴሽን ስልጠናን የአርሰናል ተጫዋቾች ሲወስዱት ነበረ። ለማንኛውም ውድ ቤተሰቦቻችን የአርሰናል ደጋፊዎች፣ ይህ ብቻ አይደለም። የአርሰናል መረጃ በርከት ያሉ ናቸው። የሰዓቱን አጫጭር መረጃ እያቀረብን ስለሆነ በሰኞ ማለዳ በርከት ያለ ጥንቅር በአርሰናል ዙሪያ እናካትታለን። ለዋንጫ ተጠብቆ ነበር ሊቨርፑል። ጅማሮም አምስቱ ሳምንታት ያን ይመስላሉ። ሽንፈት የሚባል ነገር አልገጠመው ነበር። በኋላ ላይ ግን አራት ተከታታይ ፕሪሚየር ሊግ ጨዋታ ሽንፈት ገጠመው። ሳላህ ግብ አስቆጥሯል፣ በአራተኛውም ተከታታይ ሽንፈት ላይ ቡድኑም ባይታደግም። በነገራችን ላይ አንድ ክለብ እየተጫወተ በርካታ የግብ አስተዋጽኦ ያለው ሳላ ነው። 277 የግብ አስተዋጽኦ በሊቨርፑል ብቻ አለው። ዋይኔማር ክሩኒ በማንቸስተር ዩናይትድ ሳለ 276 የግብ አስተዋጽኦን በመያዝ ቀዳሚው ነበረም። አሁን ሳላ ይህንን ሪከርድ ከ ቀድሞ የዩናይትድ ሌጀንድ ዋይኒ ማርክ ሩኒ መረከብ ችሏል። በነገራችን ላይ ከሳላ ጋር በተያዘ በዛው ሀሳብ እንጨምርላችሁ የሊቨርፑሉ አለቃ አርኔ ስሎት ከሳላ ጋር በተያዘ አሁን እኛ በዚህ ብቃቱ ላይ እንዲገኝልን ነው የምንፈልገው። ሳላ እንደ አምናው ጎል ማስቆጠር ከጀመረ ለእኛ በጣም አስፈላጊ ሆናል። ነገር ግን በግል ጥረት የሚቆጠሩ ግቦች ጠቃሚ የሚሆኑት ቡድኑ አንድ ላይ ሆኖ ሲጫወት እና በተሻለ ሁኔታ ሲንቀሳቀስ ነው። ያንን ማድረግ ይጠበቅብናል ሲሉ ተደምጠዋል። ቀጣይ ሊቨርፑል በሜዳው ሶስት ተከታታይ ጨዋታ ያደርጋል። ስሎት የሜዳ ውጭ ጨዋታ በስቶብናል ምክንያት ባይሆንም ለሽንፈታችን እያሉ ነበረ። ቀጣይ ግን ሊቨርፑል ከክሪስታል ፓላስ በካራባው ካፕ፣ አንፊልድ ላይ ከአስቶንቪላ ጋር በፕሪሚየር ሊግ፣ አንፊልድ ላይ በአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ አንፊልድ ላይ የሚጫወተው ያኔስ በትልቁ ይጠበቃል። ሊቨርፑል በፕሪሚየር ሊጉ ታሪክ የመጀመሪያዎቹን አምስት ጨዋታ ያሸነፈ እናም ቀጥሎ አራት ጨዋታዎችን በተከታታይ ያሸነፈ የመጀመሪያው ክለብ ነው። እሳቸው እንደ ምክንያት ከሜዳ ውጭ ያለውን ጨዋታ ያነሱበት ማለት ነው። ከ1996 በኋላ ለመጀመሪያ ጊዜ በተከታታይ አራት የፕሪሚየር ሊግ ጨዋታ በመጀመሪያዎቹ 15 ደቂቃም ግብ የተቆጠረበት ቡድን እንደሆነ ይታውቃል በፓላስ በቼልሲም በዩናይትድም አሁን ደግሞ በብሬንትፎርድም ሲሸነፍ የመጀመሪያ ግቦች ሊቆጠሩ 15 ደቂቃ ብቻ በቂ እንደነበሩ ይታወቃል። ሩበን አሞሪ ማንቸስተር ዩናይትድ የፊት መስመርን በተመለከተም በርካታ ችሎታ አላቸው። ይሁን እንጂ በመከላከል ረገድ የሚያሳዩትን አካሄድ በእጅጉ ወደዋለው፣ በተለይ ደግሞ በፊት መስመር የሚገኙ ሶስቱም ተጫዋቾች ብለዋል። ኩንሃ በመከላከል ረገድ በጣም ጥሩ አስተዋጽኦ አበርክቷል። ከመጀመሪያዎች ጨዋታዎች ጋር ተያያዥነት ባለው መልኩ ሙሉ በሙሉ የተለየ አቀራረብ ነበረን ብለዋል። ብሪያን ፔሞም የሚሰራው ነገር በጣም አስደናቂ ነው። ኳስን በመቆጣጠር ረገድ ለቡድን አጋሮቹ በማቀበል ግብ በማስቆጠርም ጥሩ ነው ብሏል። ብሪያን ቤሞን ቤንያሚን ሼሽኮ ሁልጊዜ በቦታው ላይ ምርጡ ተጫዋች ነው ብለዋል። እናም ቡድናችንን በማጥቃት ብቻ ሳይሆን በመከላከል የሚያግዛሉ ብለዋል። እሳቸው በኦልትራፎርድ ሶስት ተከተ ጨዋታ ሁለት ለምንም እየመራ ቡድናቸው እንግዲህ ከሁለት ስምንት በኋላ ሽንፈት አልገጠመውም። አሁንም ያ ነው የተፈጠረው። ከዛ ውጭ እሳቸው ሶስተኛው ግብ በኦልትራፎርድ ላይ ሲቆጠር የነበረው ድምፅ በሕይወት ዘመኔ ከሰማኋቸው ሁሉ የላቀ ነው ሲዲሙ ይነዝር ነበር ብለዋል፣ ሶስተኛዋ የብሪያን እምቤሞ ግብ ስትቆጠር። እንዳጠቃላይ እሳቸው ሌላ ካነሷቸው ነጥቦች ይህ ድል ይበልጥ አስፈላጊነቱ ለደጋፊዎች ነው ብለዋል። ምክንያቱም ሰር ጂም ራትክሊፍ ሁል ጊዜም በእኛ ላይ እምነት እንዳላቸውና እንድናደርገው ያለውን ነገር በሚገባም የሚረዱን ሰው ናቸው፣ ስለዚህ ደጋፊዎች መደሰት እንዳለባቸው ማስረድተውናል። አሁን ለደጋፊዎቻችን ጥሩ ነገር አደርገናል ሲሉ ተደምጠዋል። ካዜሜሮን በተመለከተም ሩበን አሞሪ በካዝሜሮ በጣም ደስተኛ መሆናቸውን ገልጸዋል። ለሁሉም ሰው አራያ መሆን የሚችል ብሎታል። አሞሪ ማክለውም የውድድር ዓመቱ ሲጀመር በቦታው ላይ ቶቢ ኮለርና ካዝሜሮ ብቻ ነበሩ ከጉዳት ነፃ የነበሩት እና የእሱ ብቃት ወሳኝና አስተማማኝ እንደነበረ ለብሔራዊ ቡድን በድጋሚ እንዲመረጥ አድርጎታል። ለእኛም በጣም ጠቃሚ ተጫዋሻችን ነው ብለዋል። ካስታወሳችሁ ግን ውድ ቤተሰቦቻችን በካዜሜሮ ጉዳይ የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ኳስ ሳይተው በፊት እባክህ ኳስ ተው ብሎት ነበረ ካዜሜሮን። አሁን ካዜሜሮ ካለ ግን ማንቸስተር ዩናይትድ በዚህ ውድድር ዓመት ካርሎስ ካዝሜሮ በሜዳ ውስጥ በሚኖረባቸው ጊዜ ያስተናገደው ግብዛት ሶስት ነው። ራሱም እያስቆጠረ እንደሆነ እንዳይዘነጋ። በጣም አስደናቂ ጊዜን እያሳለፈም ይገኛል። የማንቸስተር ዩናይትድ የፊት መስመር ተጫዋቾች በዚህ ሳምንት ማቲያስ ኩና አንድ ግብ ስምንት ነጥብ አራት ሬቲንግ ተሰጠው። ሼሽኮ አንድ አሲስት 76 ሬቲንግ ተሰጠው። ብሪያን ቤሞ ሁለት ግብ 93 ሬቲንግ ተሰጠው። በጣም አስደናቂ ጊዜ ፊት መስመሩ እያሳለፈ ነው። ካለፈው የውድድር ዓመት ጅማሩ አንስቶ በሊጉ ከፍጹም ቅጣት ምት ሳጥን ውጭ በርካታ ግብ ከመረብ ያሳረፈውም ኩና ሆኗል። ስድስት ደርሷል፣ በዚህ ሳምንት ካስቆጠረው ግብ ጋር። በነገራችን ላይ ብሩኖ ፈርናንዴዝ አምስት ሁለተኛው ነው። ማቴዎ ኮቫቺች፣ ጀስቲን ክላይቨርት እያለ ይቀጥላል። አራት አራት አላቸው ኩና በዚህ ረገድ ከፔናልቲ ውጪ ኳሶችን አክርሮ መጥተው በማስቆጠር አሁንም ቀዳሚው ተጫዋች ሆኗል። ከባለፈው ሲዝን ጅማሮ አንስቶ በማንቸስተር ዩናይትድ በኩል እንግዲህ ሊነሱ ከሚችሉ ነጥቦች ውስጥ አንደኛው ውድ ቤተሰቦቻችን የአሲስት መጠንን ነው። አሲስት ያሏቸው ተጫዋቾች ብዙ ናቸው ውድ ቤተሰቦቻችን። ሁሉም ግን አንዳንድን ያደረጉት ሉክ ሾ ሃሪማ ጓየር ሃይደን ቨን ፓትሪክ ዶርጉ ዲያጎ ዳሎ አማድ ዲያሎ ካርሎስ ካዝሜሮ ብሩኖ ፈርናንዴዝ ቤንያሚን ሼሽኮ ብሪያን ቤሞ እነኚህ ሁሉ አሲስት አድራጊ ናቸው። ግን ሁሉም አንዳንድ አሲስት ያደረጉት በዩናይትድ በኩል ሁሉም በግብ ላይ በንቃት እየተሳተፉ ነው ማለት ይቻላል። ከቼልሲ ጋር በተያዘ ፖል ሜርሰን ወጣት ቡድን ስታገኝ ወደ ላይ ና ወደ ታች ይዋዥቃል፣ ቼልሲ አሁን የገጠመው ነገር ያ ነው ብሏል። አንዴ ቡድን ወደ ላይ ይወጣል፣ አንዴ ወደ ታች ይወርዳል። ተስፋ እናደርጋለን፣ እኚህ ምርጥ ተጫዋቾች በጊዜ ሂደት ይዋሃዳሉ፣ ወጣት ቡድን በመሆኑ ያጋጠማል ብለዋል። ጆን ቴሪ በማህበራዊ ትስስር ገጹ ላይ በሊቨርፑል እና በቼልሲ መካከል የነበረው ጨዋታ ላይ ካየን በኋላ በሰንደርላንድ መሸነፍ፣ ይሄ ቡድኑ በልምድ የሌለው መሆኑን ማሳያ ነው። ሊቨርፑልን የሚያክል ቡድን ያሸነፈ ቡድን በሰንደርላንድ መሸነፉ የልምድ ችግር ነው። ካለን ወጣት ቡድን ጋር ያንን ትንሽ አስቸጋሪ ያደርግብናል። ለዋንጫ ተፎካካሪ ለመሆን ግን በጊዜ መንቃት አለበት ቡድኑ። ማሬስካ ይህንን ቡድን ማጠናከር አለባቸው ግን ወጣት ስብስብ መሆኑ እንደ ምክንያት አንስተውታል። ፖል ሜርሰን በቼልሲ ሽንፈት ዙሪያ ጉዌ ከፊት ለፊት ተጫውቷል እና ዘጠኝና አስር ኳስን ነክቷል። ኳስን ይቆጣጠራል በሚባለው ቡድን ውስጥ ይቺን ያክል ብቻ ኳስ መንካት ተገቢ አይደለም። ቼልሲ ሀሳብ አልቆባቸዋል እያለ ነው። ወይም ደግሞ የቼልሲ የመጨረሻ ኳስ ፍጻሜ አልባ እየሆነ ነው፣ የመጨረሻ ሀሳባቸው ልክ አይደለም። ከክንፍ ተጫዋች የሚገኙ ኳሶችም ዘጠኝ ቁጥሮችን እያገኘ አይደለም። ዦ ፔድሮም እየባከነ ነው። ስለዚህ ማሬስካ የተወሰነ የአጫወት ስታይል ፊት መስመሩ ላይ ማምጣት አለባቸው እያለ ነው። ምናልባት የቼልሲ ደጋፊዎች በሀሳብ መስጫ ሰጠናችን ላይም ማሬስካ ላይ በብዛት ተቃውሞ ሲያቀርቡ ነበርና የማሪስካ ችግር የተጠቀሟቸው ተጫዋቾች ነው ወይንስ ያጮት ፍልስፍናና አቀራረባቸው ነው? ምልከታችሁን ግልጽ አድርጋችሁ ጻፉልን። ግን ቼልሲ መጨረሻው ላይ ፍጻሜው ላይ ችግር ያለበት ቡድን እያለ ነው ፖል ሜርሰን